አመዘንመ ዘይዘንመ አመዘንመ ዘይዘንመ ዝናመኖት ያ ቄርሎስ ወአትናት ይወስሎት ያ ወንጌልነ ምድረ ተዋሂዶ ይመልበለት ነያ ወፀጌ አያያ ያ ባስልዮስ ወጎርጎርዮስ ያ ነያ ፀገየት ኢትዮጵያ ከመነያ ፀገየት ኬንያ ብለንጫተ አገሯ ናው ኬንያ መነሻው ፋብሪካው ኢትዮጵያ ነው። የሰብከቱ ኢትዮጵያናት ወደዛም እየተሳፋን ለማለት ነው። አመዘንመ ዘይዘንመ ዝናመኑት ያ ይሩስ ዋትና ቲውስ ሞቲያ ወንጀለና ምድረታው ሂዶ አይመል መለት ነያ ወፀጌ አያያ ባስሪውስ ጉርጉር ይወሳያያ ነያ ጸገየት ኢትዮጵያ ከመነያ ጸገየት ጀነያ ወረሃ ሰማይ ያሬን ኢትዮጵያ። አሁን ደግሞ ወርክ ያለው ጨረቃ ባለው ነው፣ ወራት ባለው ሳይሆን ጨረቃ ተከታተል አንት እንቅፋ መንጋ ተኛ ነቃ ጎንደር እንደ ምንድነው እንደዚህ እንዲሃል እንደው የሰማይ ጨረቃ ለማለት ኮረው ወረሃ ሰማይ ያሬድ ኢትዮጵያ ነገር ነው። ቅኔ ከሶስት መንገድ አይወጣም ይላል። አንደኛው የሰዋሰው ግስ ነው ይላል። ሁለተኛው የመጽሐፍ ግስ ነው ይላል። ሶስተኛው አማርኛ ነው ይላል። የሰዋሰው ግስ ማለት ቋሚ መደበኛ ግሱ መሰረቱ፣ መነሻው፣ መደበኛው ማለት ነው። የመጽሐፍ ግስ ማለት ደግሞ ምስክሮች ቋሚ ግሱ እንዳለ ሆኖ ከቋሚ ግሱ በስተጀርባ የሚመጣ አንድም እያለ የሚሄደው አይነት ማለት ነው። እንደ ትርጓሚ መጽሐፊት አንድም እንደሚሉትኝ ምስክሩን እኛ በቅኔ ይሄደ አንድምታ የሚባል ምስክሩ አንድምታ ነው ማለት ነው። ሶስተኛው አማርኛ ቅኔ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚደረጉ ቅኔዎች ናቸው። ከዚህ ወጣ ቅኔ የለም ማለት ነው እና ወላድ የአበ ወልድ ወልድ ሊቃ አይላፍ መንገለ ማርያ ዜነዎ ስብከት ወደ ማርያም ስብከት ማለት ነው ወላዲ አበ ወልድ ወልድ ምናልባት ቼቅሜ መንገድ ናትኝ የወልድ አብ የወለደው ወልድ ሊቃ ሊቃይላፍ ማለት ነው። እግዚአብሔር ወልድ ማለት ነው። ወላዲ አበ ወልድ ወልድ ሊቃ ይላፍ መንገለ ማርያ ዜነዎ ለወልደ ፍስሐ ገብርኤል ልደቶ ከመያብ ስራ ዜነዎ በልስቅያጠ ለወልደ ፍስሐ ገብርኤል ልደቶ ከመያብ ሰራ ዜነዎ ለወልደ ፍስሐ ያልኳቸው ሊቀ ስልጣናት ቅድም

መንገለ ማርያ አዜሮ ለወልደ ፍሳሐ ገብርኤል ሊደቶ ከመያብ ያልስራፈን ነው። ለረድ አገሊላ ዮሐንስ ውስተ ገሊላ ዘእያን ከራሁን ከሮበል እስኪያንተ ለረድ አገሊላ ዮሐንስ ውስተ ገሊላ ዘእያን ከራሁን ከሮ ያላደነቀው አደነቀው ኩርያን ተማሪን ነው። ለረድ አገሊላ ዮሐንስ ውስተ ገሊላ ዘእያን ከራሁን ከሮ አንተ አነብ ርእሱ ሰቀለ ክንፈ ኪሩቤል ከበሮ በልስቅያንተ ሁለት ነገር ነው። ከዮሐንስ ላይ ካንገቱ በታች መውት ካንገቱ በላይ ው ክንፋው ጣራ አስራ አምስት ዓመት ላስተማረች ነው። እንግዲህ ለረዳ ገሊላ ዮሐንስ ውስጥ ተገሊላ ዘእያን ከራሁ አንከሮ እምጣነ ብርሱ ዘቅል ድርፈች ሩብል ከበሮ አሁን አሁን እየቀረ ነው እንጂ በገጠር በራስ መስቀል ከበሮ መሽከርከር ወድቆ ተነስቶ ብዙ ነገር ያንን ነው እንግዲህ ለረዳ ገሊላ ዮሐንስ ውስጥ ተገሊላ ዘእያን ከራሁ አንከሮ አንጣ ነበርሱ ሰቀለ ክንፈችሩ ብዬል ከበሮ ምትረተ ርእሱ እንደሞ ልንካው አሰይፍት ህዝበ ገሊላ ሄሮዳስ እግዚእ ሄሮድስ ሄሮዳስ ይላል። በቅኔ ሂደት ሄሮድስ ያለው ሄሮዳስ ይላል። አሰይፍት ህዝበ ገሊላ ሄሮዳስ እግዚእ ለቅዱስ ዮሐንስ አብፀሐክም ወንቋ እንዴ እንዴ እንኳን አደረሳችሁ እያልኋችሁ እኮ ነው። እንቁጣጣሽ ያልኋችሁ ለቅዱስ ዮሐንስ እንኳን አደረሳችሁ እኮ ነው። ግዙ ለቅዱስ ዮሐንስ አብጽሐክሙ እንቋ ነው። አማራኛው ደግሞ ህዝቦች፣ ሰዎች፣ ዘመዶች፣ ወገኖቻችን ሆይ እንኳን ለቅዱስ ዮሐንስ አደረሰዋችሁ እያልኋችሁ እኮ ነው። ቅዱስ ዮሐንስ እንደሞ ዛሬ ቆረጡ ሰይፉ ለማለት ነው። አሰይፍት ህዘ በገሊላ ሄሮዳስ እግዚ ለቅዱስ ዮሐንስ አብጽሐክሙ እንቋ በኤለ መልከ ጼዴቅ አእምር ወተጠየቅ ለእንተበላ ህውረ፣ በኤለ መልከ ጼዴቅ አእምር ወተጠየቅ ለእንተበላ ህውረ። አሁረ የበላል ምን ይባላል? እየነገርኳችሁ ንጠቁ እንጂ እንዴ። ጎንደር የቅኔ አገር አይደለም እንዴ? የእኔን ነው የእንትን ብቻ ነው እንዴ

ቅድም ከትናንትም ጀምሮ ከዋዜማው እስከ ትናንት እስከ ዛሬ ክንፋፍቅ ለዮሐንስ ያንን ነው። ሰንበት ትምህርት ቤት ሯጪ ሁሉን ያቸነፈ፣ ሰንበት ትምህርት ቤት ሯጪ ሁሉን ያቸነፈ በሩጫ በል እንጂ አንተ እንዲያው ኧረ፣ እንዴት ነው ወደ አገባሁ፣ እንዲያው ኧረ፣ ውሰሩልን ይህን እንዲያውም እያልኳችሁ እኮ ነው። ሰንበት ትምህርት ቤት ሯጭ ሁሉን ያቸነፈ በሩጫ ወደ አገሩ ገባ በክብር ምስለ ሚዲያ ሊያው ዋንጫ በልንጃንጠ ሰንበ ትምህርት ቤት ሯጭ ሁሉን ያቸነፈ በሩጫ ወደ አገሩ ገባ በክብር ምስለ ሚዲያ ሊያው ዋንጫ በልስጃንጠዋንጫ ጋር ነው። አይመችምና ምንም ለኑሮ የጎል አርገ ጠር ጨለማ ድንቁርና መራት ነው። ጨለማ አለመዋቋደት ነው። ኧረ ውሰዱት አነቃቁን አበረታቱን ባካችሁ። አይመችምና ምንም ለኑሮ የጎል አርገጠር ከተማ ነው። ውሰደው እንጂ አይመችምና ምንም ለኑሮ የጎል ያርገጠር ከተማ ይገባ ጀመረ ሁሉም ወደ አራት ዐይና ከተማ በልንጃተ አይመችምና ምንም ለኑሮ የጎል ያድርጌ ጠር ከተማ ይገባ ጀመረ ሁሉም ወደ አራት ዐይና ከተማ። በል አንተ እንዲያው አምላኪ አምላኪ ግእይስ ሀቤት እስኪ እንዲያው ወርሁን ደግሞ እንዲያው ለመጥቃ ሁሎን አጽዋም ዋበቅቴ ዘመን አርዳእ ነው ለመጥቃ ሁሎን አጽዋም ለመጥቃቅ ሁሎን አጽዋም ዋበቅቴ ሪተ አርዳእ ድኒጥሮስ ሶበፈተኖሙ ከመ እግዚ ይ ገና ኮኖ ግኝቱ ላይ ነው ማጨብጨብ ያለባችሁ። ተከታተሉ፣ እንጂ ዝም ብሎ ማጨብጨብ ሳይሆን ትምሽ ጥሩ ጋር መከታተል ነው፣ በንቃት ከውስጥ ላይ ማለት ነው።

በሰላሳ በሰባ በሰባት መግደፍ በሚለው በራሳው በሊቃውንት አቋጣጠር ሳይሆን፣ ተገድፈ ማለት ገደፈ ጣለ ነው። ተገድፈ ሲል ወደቀ ነው። ተጣለ ሳይሆን ወደቀ ነው ትርጉሙ ማለት ነው። ወደቀ ነው። አበቅ የተገድፈው የተገድፈ መጥቅ ማለት

አርሲስ መናፈቁን ነው ኮያነን ያርሲስ ወንጀል ተርጉሞ አጥመቀዎ ወለስላሴ ሰመይ ወስሞ ቅኔ በሰሜ ኳሽ ነው ወለስላሴ ይሰመይ በኩሉ አፈኢፊ ሰሆን ወፍጥሞ የመጻፍ ስሙ ኮነ ወለስላሴ ትርጓሚ እኮ ነው። ወለስላሴ የተባለ አስተዳደሪው መላከስ እዬ ነው እንግዲህ ትርጓሚው እንዲተረጎም እንዲሰበክ ያደረጉትን ለማለት ነው። እንግዲህ ሰመይ ወስሞ ወለስላሴ ይሰመይ በኩሉ አፈኢፊ ሰሆን ወፍጥሞ መቆረጥ እባብን ይገርማል። ፈልግ እጓዳ ዘካሪ ያስ ብለው እንጂ አንተ ወሰደው እንጂ፣ ኧረ ሚወስድ ሰው የለም። እባቡ ሁላ መጣ አልቀርም ዛሬ ሰውየያስፈነ ጎትቶ እንዳትሉኝ። አይ ወደዛ ነው እንግዲህ። አንብዋ ለመልእክትም ጥንታ እስከ ተፍጻሜታ ነው። እንዲያው መናፈቃን ጫፍ ይዘው መነሳት ልማድ ነውና ቅድም አድባረዋ ግራ ለብ ብለውስ ማለት ነው። አይ እንግዲህ ክፉ በጎም አለ መቆረጥ ፈልግ እጓለ ዘካሪያስ አብ ለራስ መርዝ መድኃኒት ነውና። እና መቆረጥባብ በለው እንጂ አንተ እንዲ የራስ መርዝ መድኃኒት ነው ይባል እ በሕይወቱ እንዳጠመጥሙት ከራሳችሁ ገሎ ተጎሱን በጠምጠም ሲሉን ታሪኩን ነው። አማርኛው እንዲ ሲባል እንሰማለን። መቆረጥባብን አሞት መምተኛ ነው፣ የራስ መምተኛ ነው ማለት ፈልግ እጓለ ዘካርያስ አብ ዮሐንስ እኮ ነው። ለራስ መስራት ራስ ለራስ መርዝ መድኃኒት ነውና መቆረጠባብ ከተቆረጠ በኋላ ሕይወት መድኃኒት ያለው ህብር ነው። ለራስ መርዝ መድኃኒት ነውና መቆረጠባብ ወደ አሰቦ ቦታ ሲሄድ በጥፋት ደረቱ ሚሳብ እግዚኦ ሚ በጽሑ ለይሳቅ ይውሪ በኩረ ደብረ ዮሐንስ ርእስ ራሱን ነው ውስተ ደብረ ጽጌ ኢትፍራ ተግሳጸ ተርጓሚ እግዚአ ግብፅ የጌታን ቁጣ ትፍራ ነው ራሱ 15 50 ተመራለች ያንን ነው። በኩረ ደብረ ዮሐንስ ብእሴ ደብረ ዮሐንስ ርእስ ውስተ ደብረ ጽጌ ኢትብራ ተግሣጸ ተርጓሚ እግዚአ ግብጽ

በኩረ ደብረ ዮሐንስ ርእጽ ተደብረ ጽጌ ኢትፍራ ተግሳጸ ተርጓሚ እግዚአ ግብፅ እስመ ዛ አፍቅሮ አፍቀረ እግዚእነ ይየስጽ ወይ ፈትን ወዛ አፍቅሮ እግዚአ ተሰቅሎ እግዚአ ተረግዞ ያይምር ለኢትዮጵያ ወርሆሙ ወርሆሙ ለኒሳ ኒሳ ግብፅ ነው። የኢትዮጵያና የግብፅ ወሮችን እኮ ነው። ወር ባለው ነው። አለምን፣ አለማችን ይወቅ ያይር ለኢትዮጵያ ወርሆሙ። አሁንም ባህር ሀሳብ ነው ዘመኑን ነው። ለኢትዮጵያ ወርሆሙ ሆሙ ወር ሆሙ ለደሂሳ ከመበሰላሳ ያህልቅ ወይት የጸንበ ሰላሳ በለንጃንተ በሰላሳ ነው የኢትዮጵያ ወር ሰላሳ ሲሞላ ነው። የላይልም ሰላሳ አንድ እዛም በታች ሀያዘጠኝ የሚያደርጉ ሰዎች አሉ። ይህንን ነው እየወረዱም ሰላሳ ወይ እየወረዱም ሰላሳ ያለ ነው እያደርጉም ይህን ለማግኘት ነው። አለምነ የይምር ለኢትዮጵያ ወርሆሙ ወርሆሙ ለኔ ሂሳ ግብፃዊያን ነው።

ዝናመኖት ያ ቄርሎስ ዋዕትናት ወስኖት ያ ወንጌልነ ምድረ ተዋሂዱ ይመልመለት ነያ ወፀጌ አያያ ባስሊዎስ ወጎርጎርዮስያ ነያጸገየት ኢትዮጵያ ከመነያጸገየት ኬንያ መለንጫንተ ሀገሯናው ኬንያ መነሻው ፋብሪካው ኢትዮጵያናው የሰብከቱ ኢትዮጵያናት ወደዚያም እየተሳፋን ለማለት ነው። አመዘንበ ዘይዘንበ ዝናመኖት ያ ቄርሎስ ዋዕትናት ወስኖት ያ ወንጀልን ምድረ ተዋሂዶ ሄመልመለት ነያ ወፀጌ አያያ ባስዩስ ጉርጉር ወሳያያ ነያ ፀገየት ኢትዮጵያ ከመነያ ፀጌየት ጀንያ ወረሃ ሰማይ ያሬድ ኢትዮጵያ። አሁን ደግሞ ወርክ ያለው ጨረቃ ባለው ነው፣ ወራት ባለው ሳይሆን ጨረቃ ተከታተል። አንት እንቅልፋ መንጋ ተኛ፣ ንቃ። ጎንደር እንዴ፣ ምንድን ነው እንደዚህ? እኔ ሃል እንደው የሰማይ ጨረቃ ለማለት ኮረው ወረሃ ሰማይ ያሬድ ኢትዮጵያ መቃት ረጎሌ አደራሩ ሮዳስ ተናገረ። መቅድመ ሮዳስ ሲባል የቤተ ክርስቲያን ታላቅ ሊቅ አለን። የዛሬ ስድስት ዓመት የገለጸበት ምክንያት ነበረ። ተከታተሉ። እየነገርኳቸው እድሙ እንደ ጉባኤ ዕቃ ነው። ሮዳስ ሲባል የሚካተል ሰው ካለ ተናግሮ ነበረ። አሁን ሁለት አጉሜን ሁለት ለሶስት ተገልጾ ነበረ። ያነ ነው ልመለስ ነው። እንደተሰደርኩም አልቀርም ልመለስ ነው። ግድ ያለ ለዛ ነው ያባ ይናገር ለማለት ነው። ወርሃ ሰማይ የሪድ ኢትዮጵያ

በደም ላይ ያለች ሀገር ናት እኮ እቺ ኢትዮጵያ ነው። ጨረቃይቱ ደም እንደሆነ ኢትዮጵያ ደግሞ ወራ ሰማይ፣ ጨረቃይቱ ደም ለበሰች እኮ ነው ወራ ሰማይ የሬድ ኢትዮጵያ እመቀተለ ጎልያድ ሮዳስ ተናግረው ነበር። ሮዳስ የሚባለው ሮዳስ ብቻ ተናገሩ ማለት ሳይሆን የተቀመረውን ተምረው አጽንተው ተመራምረው የተናገሩት ነው እንጂ ከዛ በፊት ከሐዋርያት ከነቢያት እዚህ ዘመን ጻርቀና አሁንም ያሉ ሊቃውንት የሚናገሩት ነው። ለዛ ነው፣ አመሰግናለሁ አሰግ ወራ ሰማይ ያሬድ ኢትዮጵያ እመቀተለ ጎልያድ ሮዳስ ይተናገረ መቅድማ